እንደ ዞምቢ ማጥናት ሁሉንም ነገር ለመርሳት ፈጣኑ መንገድ እንደሆነ ታውቃላችሁ። ጭንቀት፣ ግራ መጋባት እና ውጤት ማጣት ይበቃል። ምን እያለች ነው ብላችሁ እያሰባችሁ ሊሆን ይችላል። እንደ ጂኒየስ እንዴት ማጥናት እንደሚቻል ላሳያችሁ። በመጀመሪያ የ25/5 ህግን መጠቀም ነው። ለ25 ደቂቃ ማጥናት፣ ከዛም ለ5 ደቂቃ ረፍት ማድረግ አእምሯችሁ ኮሮቦት አይደለም፣ እረፍት ያስፈልገዋል። ሌላው ደግሞ ዝም ብላችሁ አታንብቡ፣ ጮክ ብላችሁ አስረዱ። ማንም ሰው አይኖር እንኳን ጓደኞቻችሁን እያስተማራችሁ እንደሆነ አስቡት። እሱ ከከበዳችሁ ደግሞ ትራስ ወይም አሻንጉሊትን መጠቀም ትችላላችሁ። ከሁሉም በላይ ግን በጣም ብልጥ በሆነ መንገድ ለማጥናት ጭንቀት፣ ግራ መጋባትና ውጤት ማጣትንም ለማስቀረት መልሱ ግሎብዶክ አካዳሚ ነው። የምር አሰልቺ የሆኑ ሀሳቦችን ወደ አስደሳች ትምህርት ይለውጣቸዋል። አመት እስከ አመት ሰቅላችሁ ለማለፍ የሚያስፈልጓችሁ ነገሮች በሙሉ ማግኘት ትችላላችሁ። በተለያዩ ሰብጀክቶች ዙሪያ አጠር ቀለል ያሉ ሙሉ ትምህርቱን ፍትፍት አድርገው የሚያስረዱ አስተማሪ ቪዲዮዎች፣ ፍሬ ሐሳቦቹን እንዳለ ማግኘት የምትችሉባቸው አጫጭር ኖቶች፣ እንዲሁም ደግሞ ካነበባችሁ በኋላ ራሳችሁን የምትፈትኑበት መልመጃ ጥያቄዎችን በመተግበሪያው ማግኘት ትችላላችሁ። በተለይ ደግሞ ለፈተና ዝግጅት እንዴት አሪፍ መሰላችሁ! ዛሬውኑ ወደ ፕሌይ ስቶር ወይም ወደ አፕስቶር በመግባት ግሎብዶክ አካዳሚ አፕሊኬሽናችንን ያወርዱት።